ከአረብ ሀገር ወደ ኢትዮጵያ ስንገባ ምን ይዘን እንግባ? ምን ይጠቅመናል? አንቺስ ሀገር ይዘሽ ገብተሽ የጠቀመሽ ነገር ምንድን ነው? እኛ አረብ ሀገር ላለን እህቶችሽ ወገኖችሽ ምክር ለግሽን፣ ላላችሁ ዛሬ መልስ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ፣ ውድና እየተከበራችሁ የሸዋሌ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ክብሩ ይስፋ ለመድኃኒ ያለም በጣም ደህና ነኝ። የእኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ ብዙ ዝትርፍርፍ ይበልልኝ። ለሸዋሌ ዩቲዩብ አዳዲስ የተቀላቀላችሁ እንኳን ሰላም መጣችሁ ብያለሁ። ስለመጣችሁ ከልብ ከልብ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ በመላ አረባከት ሀገር ላላችሁ እንዲሁም የቻናሌ ተከታታዮች በኮሜንት ብዙ ጥያቄዎች ትጠይቁኛላችሁ፣ በምሰራቸው ቪዲዮ ላይ ያው እንግዲህ የሁላችሁንም ባልመልስ አንዳንድ ወሳኝ ወሳኝ ይሆናል። ለእናንተ በጣም ወሳኝ ይጠቅማችኋል ብዬ ያሰብኩትን ዛሬ ይዤላችሁ መጥቻለሁ። እሱ ምንድን ነው እንግዲህ ከሀረባ ሀገር በቅርቡ ወደ ሀገር ቤት ለመግባትም እንደዚሁም ቀስ ብላችሁ ለመግባትም አንዳንድ ነገሮች መግዛት ያለባችሁ እና መግዛት የሌለባችሁን ነገር እንድታቁና ሆነ ወሳኝም እዛ ስቆይ እዛ ሀገር ቤት ያሉትን የጠቀሙኝን ያልጠቀሙኝን ነገር በዙ ላሳውቃችሁና እንዲጠቅማችሁ ማለት ነው። በመጀመሪያ እንግዲህ ከሀረብ ሀገር ወደ ሀገር ቤት ስትገቡ አንደኛው የሚጠቅማችሁ መጀመሪያ ያው እንደሚታወቀው ጥሩ ስልክ የዚህ የውጭ ስልክ፣ ከዛ ደግሞ ፓወር ባንክ እንደገና ደግሞ በቃ ወሳኝ ነገሮች የሚጠቅማችሁን፣ የማይሰበር የማይጠፋ የስደት ላይ የኖራችሁበትን የሚያስታውሳችሁ ነገር የማይጠፋ የማያልቅ ነገር። ልብስ ተዉት። ልብስ እዚህ አረብ ሀገር ያለው እና አገር ቤት ያለው በፍጹም አይመጣጠንም፣ በፍጹም ማለት ነው። ልብስ እኔ ግዙ ብያ ከዚህም በፊት ሁለት ሶስቴ ቪዲዮ ሰርቻለሁ። እኔ ልብስ ገዝቼ ልብሶችን ግማሹን እንደተወኩት ግማሹን ልክ እንዳልኮነኝ እየገዛ አስቀምጪ። ብዙ ነገር ምክር ለግሻችኋለሁ። ልብስ ምንም አይጠቅማችሁም። ግን እዝህ በመጀመሪያ ብትችሉ ወርቅ ባትችሉ ደግሞ የሚጠቅማ እዚ ሀገር ቤት ላይ የሚጠቅማችሁ እንደመጀመሪያ ስልክ ከዛ ደግሞ ፓወር ባንክ በተለይ ገጠር የገጠር ልጆች ሆናችሁ ማለት ነው። የገጠር ልጆች ሆናችሁ በጣም ፓወር ባንክ፣ እንደዚሁም ደግሞ ሶላር፣ የውጭ ሶላር በጣም አሪፍ ነው ከሀገር ቤቱ ካለው፣ እና ሶላር ብታገኙ ጥሉ፣ ሶላር ለስልካችሁም ለቤት ውስጥም የሚጠቀም በጣም ፓወሮ፣ እዛ ሀገር ቤት ያለውን እኔ አንድ ሶላር ይዤ ገብቼ ነበር እና እዛ ሀገር ቤት ያለው ሶላር እና እዚህ ያለው በጣም ፓወሩ ይለያያል እና እዚህ ያለው ውጭ ላይ እዚህ ውጭ ሀገር አረባት ያገሩ አረባት አገር ያሉ ሶላሮች በጣም ጥሩ ናቸው እና እነሱ በጣም ቤትም ካላችሁ ለቤታችሁ የሚጠቅሟችሁ ነገር ነው። ከዛ መቀጠል ደግሞ ቴሌቪዥን፣ ላፕቶፕ፣ አይፓድ እነዚህ ነገሮች እናንተ ያው አንድ ወደ ሀገር ስትገቡ ኤርፖርት ውስጥ የሚፈቅድላችሁ አንድ ላፕቶፕ እና አይፐድም ይፈቀዳል። ቴሌቪዥንም አንድ ይፈቀዳል። ግን ሆኖም ደግሞ በሰው ሰው ወይም ማላላክ ትችላላችሁ። እነኝህን ነገሮች፣ ወሳኝ ነገሮች ብታስገቡ ጥሩ ነው። አንቺ ይዘሽ ገብተሽ የጠቀመሽ ነገር ምንድን ነው የሚልም ኮሜንት አንብቤ ያለው። በነገራችን ላይ እኔ ይዤ የገባሁት ልብስ ብቻ ነው ምንም ሌላ ነገር፣ የቤት እቃዎች ወይም ሚጠቅሙ ነገሮች ምንም ይዤ አልገባኝም እና ምንም የጠቀመኝ ተጠቅሜበት አለው ብዬ ከዛ ሀገር ይዤ ገብቼ የተጠቀምኩበት ነገር ብዬ እንትን የሰራሁበት ነገር የለም ከልብስ ውጭ ልብስ ብቻ ነው። እና ሌላ ደግሞ ያው ሶላር ይዤ ገብቻ አለውኝ። ሶላር ትልቁ የቤት ውስጥ ትልቁ ባይሆንም ትንሽዬ ሆና ዞሮ ለቤት ውስጥ ታገለግላለች። እሷ ናት ግን በጣም ፓወሯ አሪፍ ናት። ከዛ ደግሞ ፓወር ባንክ ፓወር ባንክ ደግሞ ስትገዙ ተጠንቀቁ ተጠንቀቁ። እኔ በጣም ተናድጅ አለውኝ ፎርጅጅ ብዙ ስትገዙ ኦርጅናል ነው ምናምን ይሏችኋል እዛ ስትደርሱ ፎርጅጅ ይሆናል ማለት ነው እና የገዛሁት ፓወር ባንክ አንድ ቀንም ሁለት ቀን ያገለግላል ከዛም በኋላ እንትን ይላል። ግን ብትችሉ ሁለት ፓወር ባንክ ኦሪጂናል የሆነውን በጣም አሪፍ የሆነውን እሱ ፓወር ባንክ ብትገዙ ጥሩ ነው። ሌላ ደግሞ ያው ገጠር ላይ ያው ፓወር ባንክ ቅድም እንዳልኳችሁ እሱ ያስፈልጋል በጣም ጥሩ ነው። ሶላር ያስፈልጋችኋል ማለት ነው። ሌላ ምንም ኮተት፣ ምንም ነገር የሚበዛ ነገር ምንም የለም። እኔ አይቼዋለሁ የገበያውን ሁኔታ። እዚህ አረባት ሀገር የምንገዛው እና ሀገር ቤት ያሉን እቃዎች ብትሉ እቃዎች ሁሉም ነገር አለ አገር ቤት እንደውም እዛ አረብ ሀገር አይታችሁና፣ እዛ ስታዩ በቃ ይምታታባችኋል። በጣም በቃ ኦሪጅናል የሚባሉ እቃዎች በትንሽ ዋጋ ታገኛላችሁ፣ እዛ አረብ ሀገር ከምትገዟቸው ማለት ነው። እና አሁን አንዳንድ ጊዜ አስተሳሰባችሁ ምን እንደሆነ ታውቃላችሁ። ምሳሌ አንድን እቃ አምስት ሺ ስድስት ሺ ብረን እናስብ፣ እዚህ ደግሞ ቢያንስ እኔ ባለሁበት ሀገር እኔ በምኖርበት አረባት ሀገር በዶላር የሆነና ሀያ ዶላር ሰላሳ ዶላር ሲወርድ ትንሽ ቀለል ያለ ይመስለናል። ግን ሲመነዘር ያው ስለሆነ በቃ ብትችሉ አገር ቤት ላሉ ከዚህም በፊት ያው ምክር ለግሻችኋለሁ። አሁንም ደግሞ ያው አዳዲስ ወደ ቻና ላይ እየተቀላቀላችሁ ይመስለኛ ጥያቄውን እየጠየቃችሁ ያላችሁና ምንም እንትን እንትን የለውም በጣም ወጪ ነው እንጂ ኤርፖርት ውስጥ በቃ በጣም ሲቀይ ነው። እቃ ሲበዛ ስጥሉ ስታወርዱ ምናምን በቃ በጣም ነው የምትደክሙት እና እንደዚህ ኮተታ ኮተቶች ሳናበዛ የካርጎ የምናምን የምናምን ስንል ወጪው ያው መልሶ እዛው ነው እና እዚህ ከመግባታችሁ በፊት መጀመሪያ ብራችሁን አስልጋችሁ ይህን ይህን እቃ ግዙልኝ፣ ይህን ይህን ብላችሁ ሰው ካላችሁ፣ ወይንም ቀጥታ እንደገባችሁ እናንተ ብራችሁን ሳታጠፉ ያንን ለእቃ መግዣ ያላችሁትም መጀመሪያ ቀጥታ እንደገባችሁ ብራችሁን ከሚጠፋባችሁ በፊት እቃ ለመግዣስ ከሆነ እቃችሁን ገዝታችሁ ከዛ ወደ የምታስቡ ወደ ያሰባችሁበት ነገር ትገባላችሁ ማለት ነው። መጀመሪያ እቃችሁን ገዝታችሁ ብራችሁን ልካችሁ ከዛም በኋላ ወደ ሌላ እንትን የምትሉት ወደ ሌላ ስራ፣ ወደ ቤተሰብ ጥየቃም፣ ወደ ዘመድ ጥየቃም መሆን ትችላላችሁ። ምክንያቱም ምክንያቱም ጊዜው በጊዜው ሲሆን ገንዘቡም ሳታቁት ነው የሚጠፋው። የኢትዮጵያ ላይ ገንዘቡ ራሱ አስር ሺ ብር እንኳን ገበያ ይዛችሁ ነገር ይህን ይህን ብላችሁ በወረቀት አስፈራችሁ የምትገዟቸውን ነገር ይዛችሁ ብትወጡ በቃ በድሮ በማዳበሪያ በአህያ ተጭኖ ነበረ በተለይ ገጠሩ ላይ ስትኖሩ በአህያ እንደዛ ተጭኖ ነበር። አሁን ግን በቃ እንደዚ ጠርጠል አድርጋችኋት ነው የምትመጡት። በቃ በአስር ሺህ ብር በአስራ አምስት ሺህ ብር የሚባል ነገር የሚገዙት ነገሮች ማለት ነው። እና በጣም ያለው ሁኔታ ይከብዳል። ያለ ሀገራችን ላይ ያሉት ነገሮች ይሁን እንጂ ደግሞ ያው ህዝብም እንደኖረው ሰውም እንደኖረው ዋና የሰው ላይ ጤና ነው እና ይኖራል በእርግጥ ግን ያሁን የኑሮ ውድነት እንደዛን ላወራ ሳይሆን ያለው የኢትዮጵያ ኑሮዎች ሁኔታዎች በቃ መጀመሪያ ማሰብ አለባቸው። ይህን ይህን ማድረግ አለብኝ፣ ይህን ይህን እንደዚ ማድረግ አለብኝ ብላችሁ መጀመሪያ እቅድ አወጣችሁ፣ ከዛ እቅድ አወጣችሁ፣ ምንም የሚከብዳችሁ ነገር በፍጹም የለም ማለት ነው። ግን መጀመሪያ ታስቡበት አላችሁ። ያ ነገር ይሆናሉ አይሆንም ወይ ይህን ነገር አሟለዋለሁ አላሟለውም ወይ ብላችሁ ታሰባችሁት የማይሆን ነገር የለም። ግን አሁን ደግሞ ከአርጎ ገዝታችሁ ምናምን ያስቀመጣችሁ ደግሞ አሁን ላኩት እንግዲህ ምንም ማድረግ አይቻልም። ግን እዛ ያለው በጣም ወጪ ሁኔታው ስታውት በቃ እኔ እንኳን ከአዲስ አበባ ወደ ክፍለ ሀገር ስሄድ። ብዙ ነገሮችን ነው ወጪ ያረኩት። ለትንሽ ምንም እቃ እንኳን ልብስ ነው እንግዲህ የሄድኩት፣ ለዛ ለልብስ እንኳን ብዙ ነው ወጪ ያረኩት። እንግዲህ ከአረብ ሀገር እንደመጣችሁ ሲያውቋችሁ ደግሞ በጣም ነው ወጪ የሚበሏችሁ ምናምን እና በጣም ከባድ ነው። እና ኮተት ምናምን እንደዚህ ታበዙ። ቀስ ብላችሁ በሀገራችሁ የሚያስፈልጉ ሁሉም ነገር አለ። አረባት ሀገር ያሉት ነገሮች ሁሉ ሀገራችን ገብቷል። እግዚአብሔር ይመስገን፣ ፈጣሪ የተመሰገነ የሆነ ሀገራችን በአሉት እቃዎችም ሆነ ሆኑ ሁሉም ነገር እየተሻሻለች ነው። በነገራችን ላይ ማለት ነው፣ ምንም የሚጎላት ነገር የለም። እና ታገኙት አላችሁ ሁሉንም ነገር ማለት ነው። እና ያላችሁን ገንዘብ በምንም በምንም ነገሮች አታክስሮ፣ ሁሉም ነገር ቀስ እያላችሁ ተመቻቸ ነገሮች ላይ ቃም ላይ የሆነ ነገር ላይ አድርጉ ማለት ነው እና ውድ ቤተሰቦች ለጠየቃችሁት ጥያቄ መልስ እንደሰጣችሁኝ መልስ እንደሰጠኋችሁ እርግጠኛ ነኝ። ሌላ ደግሞ የምጠይቁት ስለ ሀገር ቤት ያሉትን ነገሮች የምጠይቁት ስለ ኤርፖርት ውስጥ ስትመጡ ስትሄዱ መጠየቅ ያለባችሁን ነገር ጠይቁኝ። ያው እኔም ሰሞኑን ወደ አረብ ሀገር ስለምመለስ ስመለስ ምን እንደሆኑ ያሉትን ነገሮች ሁሉ አሳውቃችኋለሁ፣ ማለት ነው። መጠየቅ የምትፈልጉትን ነገር ሁሉ ጠይቁኝ፣ መልስ ሰጣችኋለሁ። በቻላኩት በማቀው ነገር ሁሉ የማቀውን ወደኋላ አላችሁ ማለት ነው። ውድ ቤተሰቦቼ መልካም ጊዜ፣ መልካም ቆይታ። በአዲስ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ።